ኒቃብ ሲገባኝ ለብሳለሁ። ኢንሻላህ ወደፊት ኒቃብ እንለብሳለን። አላህ ከዚህ ህይወት ብዙዎችን እስልምና ውስጥ ጋብዘን ስናበቃ እሱ ያዘጋጀውን የወደደውን ያደርጋል። ስለዚህ በአላህ ስራ አትግቡ እናንተ ወንድሞቼ። እሺ ታገሱ፣ ሰብር አድርጉ። ገና ከሰለምኩ ሶስት ወሬ ነው። እስቲ ሂዱና እህቶቻችሁን ህይወታችሁ ምናምን እንደዛ እያለበሳችሁ እናንተ ምናምን ያደርጋችሁ ቆንጆ ምክር ነው ለወደዳችሁት የወደዳችሁትን ምክር ነውና ላይክ ኢንሻአላ ወደፊት አላህ በፈቀደው እናረጋለን። ስለዚህ ሳራ ባክ ኮሜንት ሰው ግን ትንሽ ሰከን በሉ እና በዛው እንቀጥላለን። ሰው ወደ ጩኸቱ ስንቀጥል ኦርደር አዲ በቅርብ ምንድነው ፋሚሊሽ የሰለመ ሰው አለ። እኔ ቤተሰብ የሰለመም ሆነ እስልምና ቤተሰብ የለኝም እኔ ራሱ ሶስቶሪ ነው ከኔ ቤተሰብ አይደለም። እንዳጋጣሚ ሆኖ ላይክ ዘ ሆል የሚያቀኝ ሰው ግን ስለ እስልምናውን በጣም ብዙ ብዙ ብዙ ትምህርቶችን አግኝቷል። በጣም ማለት ነው። ብዙ ሰዎች እኔን የሚያቁኝ ያዩኝ እንዴ፣ ይህንን አንደኛ ፊቴን የማልሸፈንበት ሪዝን፣ ይቺ ሴት ተገልጣ የምትሄድ የነበረችው እንደዚህ ሂጃብ ለብሳ እንዴት ሙስሊም ሆነች የሚባል ጥያቄዎች። ደኢን ደ ኦርደር አድርጌ ከሆነ ኢንቦክስ አድርጊልኝ ቁጥር ያለሽ አይደል ከታች ፖስት ያደረጉታል። የምመልስልሽ በዛ ላይ ኦርደራት ወይ መግባት አለብሽ። ስለዚህ ማለት ነው አም ዘ ፈርስት ሙስሊም ኦፍ ኦል ማይ ፋሚሊ እንኳንስ ማለት ነው ስለ እስልምና የሚወራበት ቦታ ላይ አልነበር። ከፍ ካላችሁ ወደ አያቴ ከሄዳችሁ ዘመዶች፣ ምናምን ቄሶች በዛ በድቁና በቤተ ክርስቲያን አገልግሎት ውስጥ የነበሩ ቀለል ካረጋችሁት ፕሮቴስታንት ቢበዛ ይሆኑ ቀለል ካለው ከዛ እንጂ ሙስሊም ምንም ነገር ከሌለበት ቦታ ላይ ስለሆነ የኔ አላህ ብሎ ወደፊት ካልሰለሙ እና እኔ በእኔ ሰበብ እንግዲህ፣ ካልሆነ በስተቀር አሁን ላይ እስከማውቀው ድረስ አም ኦንሊ ሙስሊም ፍሮም ማይ ፋሚሊ። ለዛ ነበረ ኢድ በጣም ከፍቶኝ፣ ኢድ ማታ ሳለቅስ ይከፋኝ ማለት ከስጋ ሁላችሁም እናንተ እህት፣ ልጅ፣ ጓደኛ አላችሁ ኢድ ሙባረክ ምናምን ምናምን የምትባባሉት። እኔ ግን ያ ስሜት ባዶ ነኝ እኔ የተሰማኝ የተናነቀኝ ናው ድሮም የምፈራው የሆሊዴይ ቫይብ። ድጋሚ ያ ነገር እንዳይሆንብኝ ፍራቻውም ደግሞ ፍራቻው መልሶ ራሱ መልሶ ወልዶ ነበር እና እንጂ እኔ የፈለገ እህታችን ነሽ እንወድሻለን የአክራታችን ብትባባሉም እናንተ ግን ዞር ብላችሁ እህታችሁ ጋር ትደውላላችሁ፣ እናታችሁ ጋር ትደውላላችሁ፣ ባላችሁ ጋር ትደውላላችሁ፣ ሳምባዲ ጋር አብራችሁ ሰለብሬት የሚያደርገው ጋር ትደዋወላል። እኔ እንዳጋጣሚ እህት ሰጥቶኛል አላህ እናንተንም ሰጥቶኛል አላህ ግን ሪሊ ያ ፊሊንግ እንደ ጥያቄ ያስከፋሻሉ። ያው ቢኖሩ ቤተሰቦቼ በአጠቃላይ እኔም እንደዛ ስሜት ቢኖረኝ ደስ ይለኛል። ይኸው ኢ ሶ ኢሞሽናል ቢኮዝ አም ደ ኦንሊ ዋን ፍራም ማይ ፋሚሊ ዳር አም ሙስሊም። ብቻችሁን ማክበር ያለች የጾማችሁለት ነገር ዱ አያረጋችሁለት ነገር ፊል ላይክ ኦል አለ ሎን ሶ፣ ግን አላህ ወደደው አለፈ። ያቀን ከባድ ስሜቶች ነበሩ። አዎ ስለ ኢድ ሲጠየቅ ትንሽ ምናልባት ወደፊት ራሴ ሴለብሬት አድራጊ ሆኜ ጓደኛዬንም ቤተሰቦቼንም ምናምን ኢንቫይት ማድረግ ሆኜ አላህ ይርዳኝ። ስሜቱ ያው፣ እንደዚህ አይነት ጥያቄዎች ስትጠይቁ ኮንሲደር አድርጉት። እናንተ ከሆነ ቦታ ሽፍት ብታረጉ በአንድ ወር ውስጥ ምን ያህል ቤተሰቦቻችሁን ታመጣላችሁ? ምን ያህልም ደግሞ ያንን ስትጠይቁኝ ራሳችሁን እየጠይቃችሁ አንዳንድ ጥያቄ ስትጠይቁ፣ እኔ አዲስ ለምን እንዲያታረግም ስትሉ፣ እናንተ ያንን ነገር አድርጋችኋል ወይ አስደርጋችኋል ወይ? ዙሪያችሁ ላይ እኔ ትናንት ነው የመጣሁት፣ ይገባችሁ? እኔ ዛሬ ነው ኦልሞስት ላይክ የስተርዴይ በል። አዲስ እንዲያርገሻል ስትሉ፣ እኛስ አድርገናል ወይ ዙሪያ ያሉትን ቤተሰቦችን በዛ ነው እያስተዳደርኩ እየኖርኩ ያለሁት። ሲምፕል ጥያቄ ሲ ግን ጅስለስን ስለመወዳችሁ እኔ ሞድጄ ፈቀጅ አደባባይ ላይ ስለወጣሁኝ እዚህ እዚጋ ስጠይቁኝ አይከፋኝም። እን እንደሰው ካሰባችሁት በዓለም ህይወት ምንም ምንም ለምትሉ ይከፋል፣ በጣም ነው የሚከፋው። ህይወቱ ምንድነው የብቸኝነት ጆርኒዎች አሉት። አብራችሁ ተከባችሁ ብቻችሁን የምትሆኑበት ው ታሉዝ ግን እኔ የተፈቀደውን ቀጥተኛውን ነው አላህ ስለያዝኩኝ በውዥንብሩ መሀል አልሄድም። እሱ በፈቀደው ስቴፕ ባይ ስቴፕ ስቴፕ ባይ ስቴፕ ላይክ እየተያያዝን ወደ አላህ ይቀጥላል። የግድ ፐርሰናል የህይወታችን ደግሞ እንደዛው ማለት ነው። ጥያቄ ካላችሁ መጠየቅ ትችላላችሁ። ትንሽ ሰዓትም ስለቀረን ኡስታዝ ዚና መተዋል ማንን ልቀንስ ሳይ ወንድማችን የሚቀንሰው ወይስ አብሮን ውሏል ይሄ በጣም ወዳቸው ኡስታዝ ገስት ሲልኩ ነርበስ ሆናለሁ ቴንኪዩ ወንድምየው አው አቡ ማው ያገስት ሲልኩ እኔ መሬት ብትንቀጠቀጥ ደስ ይለኛል እነሳቸው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲነግሯችሁ ደግሞ ቆዳችሁ ውስጥ ምናልባት ይገባችሁና ካልሰለማችሁ ዛሬ ካልሰለማችሁ እንትን ይላልና ቴንኪ ሳቲ ይአላ አክብርልኝ አላህ ትልቁም ቦታ ሁሉ ያድርግልህ በጣም ነው የማመሰግነው ወንድምየው ሰላም አለይኩም ውስታዚና ወአለይኩም ሰላም ወረሕመቱላህ ወበረካቱ። እንዴት ናችሁ? ሁላችሁም ሰላም ናችሁ? አልሐምዱልላ ስላየሁት ዛሬ ስለሰማው ኔትወርክ ሳያስቸግር ዛሬ ተገናኘን ማለት ነው። እና ልናወራ እየፈለገው ኔትወርክ በመሃላችን ጣልቃ ገብቶ ነበር። ሐቅ ነው፣ ሐቅ ነው። አሁን ከተናገርሽው ሀሳብ ተንተርሼ እንደ እንደዚህም ነገር አለ ለካ የሚል ህሳብ ይመጣብኝና ሰው አላህ ምን ይላል መሰላችሁ? ቁርአን ላይ አንዳንዴ ሰው ራሱ ያላደረገውን ሰው ማዘዝ ይወዳል። እንደዛ አርጋሃል፣ እንደዛ አርጋሃል፣ እንደዛ አርጋሃል፣ እንደዚህ አርጋሃል፣ እንደይ ብሎ መጠየቅ ይወዳል። ተፈጥሮ ነው ሰው ልጅ እኔ አድርጌአለሁ ወይስ አላደረግኩም ሌላ ነገር ነው። አላህ ግን እንደዚህ አይነት ሰዎችን ምን ይላቸዋል መሰላችሁ? ከቡረ መቅተን عند الله <سؤال> ان تقولوا ما لا تفعلون የአላህ ቁጣ በረታ የማትሰሩትን ነገር በማውራታችሁ በማለታቸው ብሎ ይናገራል። እና እኔ ግን ከአንቺ በተቃራኒ ሐሳብ ነው ያለኝ። ዛሬ በሚገርመሽ ሁኔታ ይሄ ዱንያዊ ነገር ነው፣ ግን በአለም ላይ ትልቁ ቅጣት ብዬ የማምነው ያለ አላህ መኖር ነው። ያለ አላህ መኖር ነው። ለዚህ ነው መልእክተኛ ሰለላሁ ዐለይሂ ወሰለም ሁሌ ወላ ተኪልኒ ለራሴ እንዳተወኝ፣ ለራሴ እንዳተወኝ ለራሴ የተወከኝ ቀን ነው ችግሩ የሚፈጠረው። እና አላህ የተዋችሁ ቀን ችግር ይፈጠራል። አላህ የተዋችሁ ቀን አደጋ ውስጥ ናቸው። አላህ የተዋችሁ ቀን ያናንተ ደስታ እናገኝበታለን ብላችሁ የምታስቡት ነገር ሁሉ ቀንቱ ነው። ወላሂ ቀንቱ ነው። አንዳንዴ ዱንያዊ ጉዳዮች የሚያሳስቡን አላህ ስላለን ነው። በነገራችን አላህ ስላለን እኛ አላህን ስለምናመልክ ስለምንሰግድ ለዛ ነው ዱንያው ጉዳዮች የሚያስከፋል። አላህን ስታጡ ግን ዱንያ ነገር ትርጉሙ ያጣል። ብር መኖራችሁ ትርጉሙ ያጣል። ቤተሰብ መኖራችሁ ትርጉሙ ይታጣል። ምንድን ነው ትላላችሁ የምኖሩበት ዓላማ ምንድነው? ግራ ይገባችኋል። ለዛም ነው ሱሳይድ ብር ያላቸው ራሳቸውን የሚያጠፉት አውሮፓ ላይ ሳንቲም አላችሁ። አዎ ዋን ኦፍ ዘ ሞስት ሲቪሊስ ካንትሪ ናቸው። ዓለም ላይ አደጉ የሚባሉ ሀገራቶች ላይ ራሳቸውን የሚያጠፉት ለምንድን ነው ብላችሁ? የብር ችግር ነው አይደልም። ብር አላቸው። የቤተሰብ ችግር ነው አላቸው። የማህበረሰብ ችግር ነው አላቸው። እኛ ልንሄድበት የምንፈልጋቸው ሀገራቶች ሰዎች፣ እነሱ ግን ቀችን ህይወት መረረችም ብለ ያጠፋሉ። ለምንድን ነው ራሳቸው የሚያጠፉት ሲሉ፣ አላህ ስለሌላቸው። ኢብኑል ቀይም አል ጀውዚ ወማ ተውፊቂ ኢላ ቢላህ ወላተክል አሁን ምን ማለት ነው፣ ምንድን ነው ተብሎ ተጠየቁና፣ ወማ ተውፊቅ ኢላ ቢላህ ማለት ምን ማለት ነው ሲባል ተውፊቅ ማለት አላህ ለራስህ ስላልተወህ መገጠም፣ ትልቁ መገጠም ያ ነው። ለራስህ ብቻ የተወህቅን ተጨነቅ ይላል። አላህ ለእኛ የመጨረሻ ትልቁ ቅጣት አላህ ዝም ብሎ እንደፈለጋችሁ ሁኑ ሲላችሁ እንደፈለጋችሁ የዛን ጊዜ ማልቀስ ካለብን አልቀሱ። ችግር ውስጥ በሆናችሁን ወቁ። እና ያው ያው ኔትወርክ ይዞኛል። ኡስታዝ በደንብ ነው የምትሰማው? የሌላ መስሎ ከሆነ በደንብ ነው የምትሰማው? እኔ መስማት እየናፈቅን እንደት ነው ይሰማል። ለትሰማ ችግር የለም። እና አዲስ እዚህ ያላችሁ ሙስሊሞች ብቻ አላህ አምላካችሁ ስለሆነ አምላክ መሆኑን ስላወቃችሁ ብቻ እድሜ ልክ ልታመሰግኑት ይገባል። ይሄ ስሜት ሙስሊም ስለሆናችሁ ነው ምንም የማይመስላችሁ። በነገራችን ላይ ስለተወፈቃችሁ ነው ምንም የማይመስላችሁ። ይሄ ማጣት ማገኘት ዱንያዊ ይሄ ችግሮች ሁሉ የሚሰማችሁ አላህ ስላላችሁ ነው። አላህ ባይኖራችሁ ኑሮ ምንም አይመስላችሁ ነው። አላህ ግን እናንተ ለራሱ ቢተዋችሁ ኑሮ፣ ለው ዩአሂዙ ላሁ ናስ ቢዙልሚን ማ ተረከ ዐላ ዛህሪሃ ሚን ዳባ፣ አላህ በበደላችሁ እናንተን ቢይዙ እኮ ይላል አላህ በምድር ላይ ምንም ተንቀሳቃሽ የለችም። እና ያው አመስግኑ፣ አንዳንዴ አላህ አምላካችሁ ስለሆነ ብቻ አመስግኑ። እና ያው ይሄ ዱንያዊ ስሜት አይቀርም። እና እኔ አመስግኝ እኔ አመሰግናለሁ። ሁሌ ሁሌ አላህ አምላኬ ለራሴ እንዳተወኝ እኔ አቅም የለኝም። ለዚህም ወላ ተኪልኒ ኢላ ነፍሲ ጠርፈ ተዓይኒ ባከና፣ አምላኬ ለኔ አንድ ሰከንድ እንኳን ለራሴ እንዳተወኝ ሁሌም ከጎኔ ይሁን፣ አንተን አመልካለሁ ብዬም የምማጸነው አላህ እንላለሁ። ሙስሊም ስትሆን እና አመስግኑ፣ አላህ አመስግኑ። ሰው ያለበትን ጨለማ ህይወት ስታዩ ያላችሁበትን ነገር ላታሪፉን ኒዕመቱ ኢላ ቢዘዋል ኒዕመቱ አንዲት ጸጋ አትታወቅም፣ የዛ ተቃራኒ ብታይ እንጂ። ለምሳሌ አላህ ሙስሊሞች ስንሆን ሙስሊም ሆኖ የሚቀልድ ሰው አላቸው አታዩም? የሚቀልድ ሚጨፍር፣ ራበኝ ብሎ የሚያለቅሰው ሰው ታገኛላችሁ። ዱንያ ቸገረኝ፣ ዱንያ ያቸግር፣ እንዲህ ነገር ለምን አልሆነልኝም ምናምን የሚል ሰው ታገኛላችሁ። ይሄ ነገር የሚሰማህ አንተ አላህ አምላክ ስለሆነ ነው። ያ አላህ አምላክ ባይሆን ይህ ስሜት አይሰማም ነበረ እና ያላችሁበትን ጸጋ አስታውስኝ መጨረሻ ትልቁ ጸጋ አላህን ማምለክ ነውና አላህም ማመስገን ነው ለዚህ ሁሉ ነው ያለ ቤት ህይወት ያው ዱንያ ስለሆነ ምንም አይደለም ያው ከብዙ ጸጋዎች ሁሉ ትልቁ ጸጋ አላህ ስለሰጠሽ ያው ዱንያዊ ጸጋ ነው ሌላ ولا تخافي እንደዚህ አይነት ነገራቶችን ስታዩ አትዘኑ አትፍሩ ለምን ትፈራላችሁ አትዘኑ። ለምን ታዝናላችሁ? ወላ ተካፉ ወላ ተዘኑ፣ አትፍሩ፣ አትዘኑ። አንቱም ላዕለውና እናንተ የበላይ ናችሁ። እና ማን ያውቃል አንቺን ወደዚህ ያመጣ አምላክ ስትለምኙ በተደጋጋሚ እንትን ስትዩ እነሱን የሚቀይር ጌታ ነው አላህ ዩቀሊቡለይ ለነቀቅ ለ ነሃር ቀንና ሌሊትን የሚያፈራርቅ አምላክ ልብንም የሚያፈራርቅ አምላክ መሆኑ እወቁና በእስልምናችሁ ዘላለም ሙሉ እንዲገላችሁ ጽናቱ እንዲሰጣችሁ አላህን አመስግኑና አልሐምዱሊላህ። መውጣት ትችላላችሁ እኔም መውጣት እችላለሁ። ጨርሻለሁ። ሰላም አለይኩም። ኧረ ውስታዝዬ አደገና አለን። አሁን መውጣት መስሎኝ ነበር። ሁለት ሰዓት ገና ይቀረኛል፣ ገና ስራ ለመውጣት። ግን እውነት ለመናገር ያው ጥያቄ ስለሆነ ነው እንጂ እኔ እንትን ሁሉም እንትን እንደውም ጥያቄ የለኝም፣ ምስጋና ነው። እና ፕሮብለም አለው ወይ ብዬ አንስቼ አውቃለሁ። ከሰለምኩ ጀምሮ እኔ እንደዚህ አሁን ሰው ሰላት ከተለማመድኩ በኋላ ዱአ አድርጊልን፣ ዱአ አድርጊልኝ ሲሉ ዱአ አደርግላቸዋለሁ። እንደዚህ አድርጊላቸው ሊሆናል እንጂ ለእኔ ጥያቄ ጠይቄ አላውቅም። እና ከምስጋና ውጭ እኔ ብዙም ነገር የለኝም። እና እንደ ፕሮብለም ነው ወይ ብዬ ጠይቄ አውቃለሁ። እኔ እንዳሉትም በጣም እድለኝነት ብቻ ሳይሆን አጅስ ዶን ሃቬኒ ላይክ እንደዚህ ነው ብዬ ከዚ እሱ ከተደረገልኝ በላይ እስከዛሬ ከመጣሁበትም መንገድ ጆርኔንም ስለሚያውቁት ለእርሱ አልደግምለትም። ሰሞስታ ዜናዬ አንተን እንደዚህ የመጣ ነውን? እያንዳንዱ ስለምን እኔ አይ ዶንት ሃቭ ኤኒቲንግ እንደዚህ እንደዚህ ሁን ለማለትም ቃላት አንዳንድ ጊዜ ይተናነቀኛል። ቢኮዝ አመሰግናለሁ። ቢኮዝ አንዷንም አንም ደቂቃ በሆን እድለኝነት ነው የሚሰማኝ አይ ጀስት ፊል ሶ ላኪ አናዘር ደይ አናዘር ቻንስ አላህ ስለሰጠኝ ከማመስገንና ጠየቅኳቸው። ቢቸግረኝ ጓደኛዬንም እንዳጋጣሚ እንዲጠይቅ እኔ አይ ዶንት ሀቭ እንደዚህ። ትዳር ስጠኝ ብለሽ ጠይቂ፣ ሀብት ስጠኝ ጠይቂ፣ እንዲህ ብለሽ ጠይቂ፣ ሕይወትሽን ጠይቂ፣ ጠይቂ፣ ጠይቂ ብዙ ሰው ይለኛል። ና እንዴት ነው ያ ስሜት የማይመጣልኝ ሰላት። እንዴት ነው የሚመጣላችሁ ብዬ እንትን ነበረ እና ለሰዎች አዎ አረግና የራሴ አይመጣልኝ። እንደ ችግር ነው ይሁሉ ጠይቅ ያውቃለሁ። ከምስጋና ውጭ ያመሰግናለሁ ውጭ የለኝ አሁን አንቺ ያለሽውን ጥያቄ ተመሳሳይ መልኩ የሆነ ሰው እያለኝና ምን አለ መሰላችሁና፣ አንድ ቀን ያው ዱንያ ነው፣ የሰው ልጅ ይፈተናል ምናምንና፣ የሆነ ጊዜ የሆነ ዑምራ ሄደና፣ ጓደኛ ሰንበዲ ነው ጓደኛችን፣ እዛ የሆነ ሰው እያየኝ ካዕባ ስገባ አለ። ካዕባ ስገባ እኔ ጭራሽ አላህን አመሰግናለሁ ከሚለው ቃላት ሌላ ነገር መጠየቅ አልችልም አልহামዱሊላ በቃ በቃ ይሄ ሁሉ ነገር ይመልሳል ሁሉ ነገር ይመልሳል ከዕባ በራፍ ላይ ሲቆም ልክ እንትን ሲጀምር አልহামዱሊላ ምንም አይነት ነገር የለኝም የምጠይቀው ምንም አይነት ይጠፋሻል አላህ ሲገባችሁ አላህ በብቸኝነት እንደሚልመለክ ሲገባችሁ የእናንተ ችግር ችግሩ ነው አይታያችሁም። የእስልምና ሲገባችሁ፣ በነገራችን እና አላህን የምጠይቁት ነገር ይጠፋና ስላደረክልኝ ነገር ሁሉ አመሰግናለሁ። ለዚህም ነው ሐምድን እንጠቀማለን። ለሱ ብቻ የምንጠቀማት የመስጋና ቃል ብቻ ነች። አላህ በጣም በሚገርማችሁ ሁኔታ አረበኛ ላይ ሐምድ የሚለው ቃል ለአላህ ብቻ የምንጠቀማት ቃል ነች። የአረብ ክርስቲያኖች አሉ ለየትኛውም ፍጡር እንዳንጠቀም አድርጎ የፈጠራት ቃል ነች። አልሐምድ የምትባለው ቃል እና አልሐምዱሊላ እና አልሐምዱሊላ። አንዳንዴ ምንድነው የምጠይቀው ትላለህ። አላህ እስልምና ከሰጠኝ በኋላ ምንድነው የምጠይቀው? ዱንያ ስጠይ ብር እንዲያርግልኝ እንዴት ነው የሚመጣልን ሚሉ ሰዎች አይመጣም። አንዳንዴ አይመጣም። እና ልቤን ታውቀዋለህና የልቤን አንታሳካለኝ ካፌ ማወጣው ግን መስጋና ቃል ብቻ ነውና አልሐምዱሊላ እና አልሐምዱሊላ። እሺ እንደዛ ነው የምንለው ማለት ነው። ጤነኝነት አልጎደለኝም ማለት ነው ነው ጤነኛ ነኝ። አይ ሌሎችን መለመን እንችላለን። አዎ እንችላለን። የምንለምነው በዚህ ውይግደ ላይ ያለንበትን ኒዕማ ይስጠንና አልሐምዱሊላ። እና ሁላችሁም አልሐምዱሊላ ብለሽ ድማ ስታደርገው እና ያም ቴንክ ዩ እኔ ልውጣ። ሰላም አለይኩም እኛ አዳምጣለሁ ምስታ ዚናዬ አይ ሃቭ ኖ ወርድስ ኔክስት ታይም እንገናኛለን። ሁሌ ስትመጣ ሲመጡ ላይ የፋሚሊ ላይ ባይ ዘ ዌይ ብዙ ነው የፈጣሪ ሁሌ በቃ የሆነ ከኔ ህይወት ጋር የተያያዘ ቼን እንዳሎት ነው የምንቀጥለውና ያው ሳይነሱ የኔ ህይወት ጆርኒ እስልምና ሲነሳ ሁሌ ስለሚነሱ አይቀርም። እቺ ልጅ ምንድን ነው ቢባል ለፈጣሪያችን አላህንስ ሚዝጋ ይዛሳወራል ከእሳቸው ጋ ነው የነብያችን ሰለላሁ ዐለይሂ ወሰለም ጥያቄዎችን አፌና ሲይዘው የወጣሁበት ቀን ነበርና፣ እስከ መጨረሻው ማረሳውትም አላህ ይጨምርልዎት። ኢቭን ናው ጥያቄ ቢኖረን ምንም ማማር የሚያደርጓቸውን የኛ ጋር ሳይንቁን ሁሌ መተው አብረውን ለሚካፈሉት እኔ ትንሽ ሆኜ ሳይሆን ሳለ ለእኛን ግን አክብረው እሳቸው እሳቸው ስላቸው ባይዘው ትልቅ ሰውዬ ሆኑ አይደለም፣ ከፍቅሬ ስለሚነሳ እኔ ያልኮ ትልልቅ ሰው ብዙዎቹ ወጣቶች ናቸው። እዚህ ቲክቶክ ላይ ያው ከክብራቸው አንጻር አንቱ ስላቸው አቡ ሙአውያን ስም ለማወቅ ከባድ ነበረ። ቱክ አንድ ወር አቡ ሙአውያ ብዬ ለመጥራት አንድ ወር ነው የከፈልኩት ዋጋ ስማቸውን መንገዱን ይዤ ሻሃዳ ይዤ ምን ብዬ ሁሉን ነገር ገብቶኝ ስለስልምና ስማቸውን ሙሉን ለመያዝ አቡ ሞአውያ ለማረት ለማረድ አንድ ወር ነበር የፈጀብኝና አብራችሁኝ የነበራችሁም ሰዎች የምታስታውሱ ይሆናል። አሁን ግን ማንም መሳቅ አይችልም። በደንብ ነው የምጠራው ስማቸውን አቡ ሞአውያ ውስታዚና አመሰግናለሁ። ጤነኛ መሆኔንም ኮንፈርም አድርገውልኛል። አትሊስት እና ሰዎችን ጠይቂያ ቾክ ያደርገኛል። በቃ አልሐምዱሊላህ ፈጣሪ አመሰግንሃለሁ ብዬ ከመነሳት ውጪ አይ ዶንት ሃቭ ኤኒ ኩዌሽንስ እና ትንሽ ጎለኝውን እንደ የጣሽ የቀረ ነገር አለኝ እንደ ብዬ ነበር የማስበው እና አይ ገስ አም ኦኬ። ሰምታችኋል አይደል? ድሮ ላይ ማይክ ስሜ መሀል ላይ ሳልሰልም በፊት አዲስ አለም ልጅ አይ ሃቭ ኤ ክሬዚ ኔም ራሴን እንደ እብድ ስለም ላይክ አም ክሬዚ ኢን ኤ ፒስ ስለማስብ ብዙዎቹ ማህበረሰቦች ጤናማ ነን ብለው ስለሚያወሩ ከጤናማ አንድ መሃል ስለምወጣ ክሬዚ ኢዝ ማይ ሚድል ኔም እላቸው ነበር። ቢኮዝ የማነሳቸው ጥያቄዎች እብድ ነሽ እንደ የሚያስብሉ ስለነበረ ያንን ጥያቄዎች የምደፍረው ከመመለስ ይልቅ እቺ እብዳ ክሬዚ ኢዝ ማይ ሚድል ኔም እላቸዋለሁ። ደግሜ ስለም እንትን ስላቸው ናው

የሰጠነበትን ምክንያት ኢግኖራንስ ነው የሚባለው አይደለም። ሴጣን የሆነበት ምክንያት ኢግኖራንስ ነው፣ ሜዥር እንትኑ ኢግኖራንስ ነው። የኢግኖራንስ ግን ተቃራኒ የሚገርምስ እስከወጣ በኋላ ሴጣን አላህንም ሲጠይቀው ሰውን ሁሉ ወደ መጥፎ መረዋለሁ የሚለውን አይዲያ ሰውን ሁሉ ኢግኖራንስ አደርገዋለሁ አደለም፣ ያለው አላህን እንዳያመሰግን አደርጋለሁ ያለው። የሚገርምስ የሴጣን ተቃራኒ ተቃራኒ ስራው ስራው ዋናው ስራው በቃ አላህን ሳይመስል ግን እንዲኖር ማድረግ ነው። ዳት ኢዝ ዘ ሜን ቲንግ። በቃ የሜን ስራው አወጣጡም ዘ ሆል ጆርኒው ዴቨል ምት ጆርኒ ሙሉ እንትኑ እሱ ኢግኖራንስ እንደሆነው ሰውንም ኢግኖራንት እንዲሆን አይደለም ለማድረግ። እኔ ኢግኖራንስ ነኝ ስለዚህ ሰውን ሁሉ ግን ሹክር እንዳያደርግ ወይም ምስጋና እንዳያቀርብ ለማድረግ ነው ዋናው በቃ አላማ። ይሄንን ይሄንን አልሐምዱሊላ የምትለዋን ነገር ስትይዚ ከዛ ተቃራኒ ቦታ ላይ ያለሽ ማለት ነው። በቃ ትክክለኛው ቀጥተኛው የሆነ ቀጥተኛው መንገድ ላይ ያለሁት ብለሽ እንታስቢ ነው የሚያደርግሽ። ባይ ዘ ወይ እና አልሐምዱሊላ የምትለዋ ቃል በጣም በጣም ትልቅ ነገር ነች እና ያንን ማድረግሽ አልሐምዱሊላህ በይ። በደንብ በደንብ ባይ ዘ ወይ በማስታወቅ ስለምወድ ነው። ይፎ ማለት ጀርኒ ላይ ከነበሩ ቲክቶክ ሲጀምር አብሶ፣ በዚህ አንድ አመት ውስጥ አብሮኝ የነበረ ጓደኛዬ እንደ ወንድሜም ወገኔም ሆኖ ሳለ አብሮኝ የነበረ ሰው ነው እና ማይ ሆል ጀርኒ በደንብ የሚያቀኝ ሰው በደንብ የምንረዳ አደ ኤንድ ሙስሊም ከሆንኩ በኋላ ኢቨን ሙስሊምኑን እንጠራጠር ነበር። የሚገርመው ግን ይወዘ ሙስሊም ሾ ኦፍ የማያደርገው ሰዎችን በቻሌንጅ ውስጥ መግባባት የሚችል ይሄ ኦፕን ማይንድድ የሆነ ኤንቫይሮንመንት ውስጥ ወጣ ያለ ሀሳቦችን ኢንተርቴን ማድረግ የሚወድ ራሱንም ዩፎ ብሎ ሲገልጽ ራሱን የቻለ የሚያደርግ ስለሆነ ላይክ ራሱን የቻለ እውቀት ያለው መሆኑን በጣም ይገርመኛል። እና ከዚህ በፊት ስለ እንደዚህ አይነት አስፔክቶች ስናነሳ የሚገርም ኢንሳይቶች አንስቷል። ዛሬም ደግሞ ስለ አልሐምድሊላ ለየት ያለ እይታን ስለፈጠርክልን ያው ሴም ቲንግ ሲሆን እኔ ጤነኛም ብቻ ሲሆን ያ ነው እንደውም ጤናማው መንገዱ እና የሼጣን ሀሳቡ ይሄ መሆኑን እንዳዲስ ኢንላይትን እንዲሆንኩኝ ነው ይመስለኝ። እና አላህ ይጨምርልህ አንተ ሰው፣ ተያይዘን ወደፊት ነው የምንገሰግሰው መተናልና ላይክ እዛ ውስጥ ብዙ ቲሞች ነበሩን አብረን ስለማታቁ ነው። ከዛ ሁሉ ቲም ቲማል ተያይዘን የመጣ ነው። እኔ እና ይፎን እሱ ሙስሊም ስለሆነ ሳይሆን he is just literally a human being ሰው ማለት እንደዚህ ነው። አሁን ደግሞ ሞሮፍ የአክራ ወንድሜ ሆኖ like this is how እውነተኛ ሰዎች የሚገለጡበት ሰው በሌላቸው ሰዓት ነውና he is still a family ማለት ነው። ኒቃብ ለምን አትለብሽም ለምትለው ሚውት አታድርጓቸው። እውነት ለመናገር አዎ፣ ትክክል ናችሁ። ሲገባኝ ለሳለው አራት ነው አንቆይም ነበረ ኖርማሊ አንዳንቺ ያሉ ሰዎችን ስላየው ነው። ኖርማሊ እ ቲክቶክ ላይ ባይ ዘ ወይ ቶክሲክ ነው ለእኛ እድሜያቸው ከሰላሳ አምስት ያለፉ ሰዎች ባይ ዘ ወይ እዚህ እንዲመጡ አላበረታታም። እሱ እና በጣም አስቸጋሪ ቦታ ነው። አይኖ ካንዴም ሁለቴ መልስ ይሻለው። ያ አንድ ወር እረፍት ስትል ስትወጣ የሆነ እረፍት ነው ሲል ሲመለስ፣ አሁን ግን ዲስ ኢዝ አሁን ያለንበት ኢንቫይሮመንት በአዲስ መልኩ የሚያስወጣ ሳይሆን የእኛ ቤት አሁን ከመውጣት ይልቅ ቲክቶክን በራሱ መልኩ የቀየር የቀየርነውና እንድትወጣብን። ኒቃቡን በተመለከተ እኔም ትንሽ ነገር ልበል እስኪ። ካሁን በፊት በኒቃብ ዙሪያ ተናግረናል። ሌሎችም ሰዎች እንደዛው አስታውሰዋታል፣ ጠቁመዋታል። እህታችን ሰምታለች፣ እሷም ወደፊትም ደግሞ እሷ የራሷን እርምጃ የምትወስድበት ነገር ነው። በተረፈ ግን በየጊዜው እንዲህ አይነት ጥያቄ ተደጋግሞ መነሳቱ እንደ ማሸማቀቅ ነው እኔ የሚመስለኝ። እና ደጋግማቹ አጠይቁ፣ በተለይ ሙስሊሞች የሆናችሁ ሰዎች ደጋግማችሁ አጠይቁ። ዱአ አድርጉላት ካሚል የሆነ ኢማን አላህ እንዲወፍቃት፣ ይህንን ሁላችንም እንፈልገዋለን። እሷ በተረፈ ግን በየጊዜው እየደጋገማችሁ ዚህ አይነት ጥያቄ እያነሳችሁ አታሸማቁ። አላህ ለሁላችንም ለሌሎች ላለበት ሴቶችም አላህ ይወፍቃቸው ሙሉ ኢማንን። እንደዛው እሷን ከዛ ከነበረችበት ወደ እስላም ያመጣ አላህ ሙሉ ሂዳያትን ጠይባ አላህ ይወፍቃት። ለሁላችንም ለሁላችንም ወንዶቹ ጋር በሚቀር ብዙ ነገር አለ። እኛ ጋር ብዙ ማድረግ የሚገባን ያላደረግነው መከተል ኃይ ለናረገ የሚገባን ያላደረግነው ብዙ ሱና አለ ሀቂቃ እና እንደ ሴትነት በእርግጥም፣ አዎ ልክ ነው። ግን ካለችበት ኢንቫይሮንመንት አንጻር እንግዲህ ካሁን በኋላ ደግሞ የእሷ የራሷም ደግሞ የሆነ እርምጃ ነው የሚሆነው በዚህ ጉዳይ ላይ ማለት ነው። እና ግን ደጋግማቸው አታንሹ። ይህን ጥያቄ ዛኩሙላ ሰው ቤትሽ ብሎክ አድርጊ ያለው ማንም ማ የመዲናው መሐመድ የመዲናው የሚል ሰው ብሎክ አድርጊያለሁና ሲሳደብ ስላየው ትግቡ የሚገርምሽ፣ እስላማዊ እስልምና ነው ሲሳደብ የነበረውና በዛ አይነት ሙሄ የመዲናው ነው የሚለውና ብሎክ ያደረኩት አንድ ሰው ነው። ሙስሊም እንዳልሆነ ክሊር የሆነ ሚሴጅ ነው የጻፈው አጻጻፉ ማለት ነው። እና እንደዚህ አይነት ሰዎችን ካገኛቸኋቸው ብሎክ አድርጓቸው ዳይሬክት ይዘው ሌላም ሰው ብሎክ እንዲያደርግ አበረታቸው። ኖርማ ዳይሬክት ስድብ የሆነ የእስልምና ስም ይዘው የሚመጣ ሰው ካለ ማለት ነው። እስማማለሁ። አመሰግናለሁ። ብሎክ ሊስት ዛሬ ሁሉም ረመዳን ላይ ታስረው የነበረው ከሁለት መቶ በላይ አርገን ነበር የመጀመሪያው ብሎክ ሊስት ውስጥ የገባው መሐመድን ትልቅ የሚያክል ስም ይዘህ በጣም ጉድባይ አታይንም። በሌላ አካውንትም እያየህን ከነበረ ሌሎቻችሁ እንደዚያው። አሁን ብሎኩ ኢዝ ባክ ማለት ነው። ነፃ ቅድም አድርጌ ነበር። ሶስት ሰዎች ናቸው ብሎክ የሚያደርጉት እዚህ ቤት አራት ሰው። ትረስት ስለማድረግ ዜር ኦፒኒየን እኔ በብሎክ አላምንም። በሚዩት ተደርገው እንዲያዳምጡ ነበር። አይገዝ መሐመድ ይዝናት መሐመድ ኤኒሞር ጉድባይን ብለነዋል። ጥያቄ ነበረው አሁን ወንድማችን። ስለ ከዚህ በኋላም ብያችሁ ነበር፣ አቁሜ ነበረ። ለምን አትለብሽም ለምትሉኝ ሰዎች ኡስታዞች ጋር ጠይቁ ብያችኋል አይደል? ጠይቁ። እኔ ገና እየተማርኩኝ ስላለው ኡስታዞች እንደዚህ ፍትፍት አድርገው ስለሚያስረዱ እኔም እውቀት የምትሉት እናንተ ገብቷችሁ እድሜ ልካችሁን የምትለብሱበትን ስሜት ስዋሃድ ካለውበትም ስታንድ አላህ ረድቶኝ ምኞቴ ነው። አይደለም ሙሉን እውቀት ገና ነኝ እና ያንን ሰውን እኔ ባይዘወይ ላመንኩበት ነገር ፈሪሴት አይደለም፣ እናንተ ስላላችሁኝ እናም ብያቸዋለሁ። አንዲት ነገር ካመንኩበትና ከገባኝ ሪዝኑ በደንብ ከገባኝ ዳስ ማይ ላይፍ ዳስ የራሴ ህይወት አደለ እንዴ ከፈጣሪ ጋር ምንም ነገር አልፈልግም። ከፈጣሪ ጋር ነው ብያቻለሁ። ለአይን ማድረግ የምፈልገው ከእናንተ ጋር አይደለም፣ ከሰዎች ጋር አይደለም። ሰዎችን ልደገፍ አልመጣሁም። ብለብስ ባለብስ ለእናንተ ሾፋ አይደለም። ባለብስ ጥቅሙ ያ ነው። ቆዝ እኔን አይቶ የሚሰልም እኔን አይቶ እስልምናን የሚጠቅም ነገር የሚበዛው በዛው ልክ ነው። ስለሰው ስላልሆነ፣ ግን ስለራሴ ስለሆነ ኤሪቴት አያደርገኝም። ልክ ናችሁ፣ አልተሳሳታችሁም። ሴት ልጅ ኒቃብ መልበስ አለባት በእስልምና ግን ያሴን ስላልገባኝ የዛን ሳስ ሲገባኝ አላህ ሲረዳኝ እንደዛ እናደርጋለን አትናደዱ ከዛ ቆይ ተረጋጉ አትናደዱ ነው ካም ዳውን መረጋጋት ቆንጆ ነገር ነው ዝግታና ስክነት ብዙ ነገር ፍሬዎቹ ብዙ ቆንጆ ቆንጆ ፍሬዎች አሉትና መረጋጋት ጥሩ ነው ለሁላችንም ዱአ አድርጉ ዩ ለእናንተም ለናንተም ዱአ አድርጉ ለእኔም አድርጉ ለአንድ ሚሊዮን ዓለም ላይ ከቁጥር በላይ ሙስሊም ሆኖ ላለበሱ ሴቶች ዱአ አድርጉ ላይ ሰው በዱዓ ብዙ ነገር ይሆናል። እውቀት ደግሞ የበለጠ ማለት ነው። ስለዚህ እውቀትን እንላ በሰው እስልምና የእውቀት ቦታ ብቻ አይደለም፣ የዛ የህይወትም ስለሆነ ዌይ ኦፍ ላይፍ አለውና እየተማርን አንድ በአንድ ባይ ደይ ባይ ደይ አላህ ብሎ ቢሆን ሙሉ ሆነን ካልሆነ እንኳን እሱ ራሱ ያውቃልና እናያለን። ወይ ዛሬ እንደሚለው ከስር ኮሜንታችን በስልምና ጥያቄ ያለው ይግባ፣ እባካችሁ ጠይቁ። ኔ ልማር እናንተ ስጠይቁ ኔ ራሽሊ ስለመማር ማለት ነው ይነው ሰው በርቱ ጠይቁ። የምማርበትን ነገር ጠይቁ። ጥያቄ ያለው ሰው የለ? ጥያቄ ያለው ሰው እኔ ሳሆን ዉስታዞች ባሉበት ሰዓት ላይ ብትገቡ አሪክ ነውበኋላ ድክርም እንዳታደ ኦርደር ከሆነ እኔ ጠይቁ፣ ባስርሊን ካለ ኦርደር አድርጉ። ሽቲ ድሪያ አባያ አባያ ቀሲልና ዋው ዛሬ ደግሞ ፋሚሊ ነው ኦርደር እያደረገ ያለው ሳትማሪ ነው እንደሄድሽው እና እንደተማርና እንዳልተማርን ገብታችሁ ብትጠይቁን አሪፍ ነው ያለው እና እንግዲህ፣ እንደሚለኝ እና ሰላም አዲስ አዲስ ወአለይኩም አሰላም ስሚ